የአሰሪና ሰራተኞች መብት ግዴታ ላይ በግልጽ በመወያየት ምርታማና ተጠቃሚ እንዲሆኑ ሰላማዊ ኢንዱስትሪ ግንኙነት ከፍተኛ አስተዋጽኦ እንዳለው የክልሉ ስራና ክህሎት ቢሮ አሰሪና ሰራተኞች ዘርፍ የሰላማዊ ኢንዱስትሪ ግንኙነት ዳይሬክቶሬት ዳይሬክተር ወይዘሮ አበዛች ወልደ ጊዮርጊስ ተናግረዋል። የሰላማዊ ኢንዱስትሪ ግንኙነት ግቦች አሉት። አንደኛ አሰሪና ሰራተኛ በነጻ የመደራጀት መብት የሚከናወነው የሚተገብረው በዚህ በሰላማዊ ኢንዱስትሪ ግንኙነት ነው። ሌላ ሁለትዮሽ ምክክር፣ አሰሪና ሰራተኛ ምክክር የሚያደርጉት አንድ ግብ ነው። ሌላው ሶስትዮሽ ምክክር፣ መንግስት አሰሪ ሰራተኛ በዚህ ሰላማዊ ኢንዱስትሪ ግንኙነት ውስጥ የምክክር መድረክ ይኖራቸዋል፣ የጋራ እቅድ ይኖራቸዋል። አሰሪውም ሰራተኛውም ተጠቃሚ እንዲሆኑ ነው። ምርትና ምርታማነት እንዲሰፍን በተለይ አዋጅ 1156 2011 ላይ የወጣውን ነው ተግባራዊ የምናደርገው እንደ ዘርፍ ማለት ነው። እንደ ሰላማዊ ኢንዱስትሪ ላይ ስንመጣ ደግሞ የስራ ሁኔታዎች ቁጥጥር፣ የሙያ ደህንነት ጤንነት፣ በማህበር አሰሪና ሰራተኛ መደራጀት፣ ሁለትዮሽና ሶስትዮሽ ምክክር ሁሉ ተግባር የሚፈጸመው በዚህ ሰላማዊ ኢንዱስትሪ ግንኙነት ስራ ዳይሬክቶሬት ውስጥ ነው። ዳይሬክቶሬቱ ሴቶች፣ ህጻናትና አካል ጉዳተኞችን ማዕከል አድርጎ ይሰራል ያሉት ወይዘሮ አበዛች የስራ ቦታ ምቹነትና የሰራተኞች ደህንነትን ከማስጠበቅ ረገድ ድርጅቱ የተሟላ እንዲሆን ይጠበቃልም ብለዋል በአሰሪና ሰራተኛ ውስጥ አካል ጉዳተኞች አሉ ሴቶች አሉ ህጻናት አሉ ወጣቶች አሉ የነዚህን ጉዳይ ማዕከል አድርጎ መስራት አለበት ነው ለምሳሌ የስራ ቦታ አንድ ድርጅት ላሰር ለአካል ጉዳተኛ ምቹ ነው ወይ? ለሴቶች የሚያስፈልገውን በአዋጅ የተቀመጠውን የሴቶችን መብት፣ የወሊድ ፍቃድ፣ የአመት ረፍት፣ ለህፃናት ምቹ ህጻናት ያካለ ሰራተኞችን የህፃናት ማረፊያ በማዘጋጀት ድርጅቱ ይሰራሉ ወይ? እንደገና ስለ አካል ጉዳተኞች አካል ጉዳተኞች በዛ ድርጅት ውስጥ ምቹ የሆነ ቦታ ተፈጥሮላቸው ስራ ይሰራሉ ወይ? እንደገና ወጣቶችን ደግሞ ወደ ስራ ከማሰማራት አንጻር ምቹ ስራ ሁኔታዎች ይፈጠራሉ ወይ የሚሉ ነገሮች በሙሉ ይካተታሉ። ምናልባት ጡረታ ወጥተው በየልማት ድርጅቶች ተሳትፎ የሚሰሩ አሉ። እነሱን አረጋዊ እንላል። እነሱ በተጨማሪ እስካልደከሙ ድረስ ስራ እንሰራለን ብሎ ከመንግስት ጡረታ ወጥተው ወደ ግል ድርጅቶች ሲቀጠሩ የነሱን እድሜ ማዕከል ያደረገ በእነሱ እድሜ የሚሰጣቸውን ስራ መስራት እንዲችሉ ድርጅቱ ምን ያህል ይሰራል ወይም አሰሪ ምን ያህል ይሰራል የሚሉ ተግባራትን በስራ ሁኔታ ቁጥጥር የምናረጋግጥበት ሁኔታም ስላለ ይሄ አማካሪ ቦርድ ይህንንም ጭምር ተግባሩን ተቀብሎ እቅድ ውስጥ አቅዶ ለሴቶች፣ ለወጣቶች፣ ለአረጋውያን መስራት እንዳለበት ጠቋሚ አቅጣጫ ነው ያስቀመጥ ነው ማለት ነው። በስራ ሁኔታ ቁጥጥር ሂደት ውስጥ የሰራተኞችን መብት ከማስጠበቅ ጎን ለጎን የሴቶች፣ ህጻናትና አካል ጉዳተኞችን ስምርት ጨምሮ የሙያ ደህንነት ቁጥጥር ጥብቅ ክትትል ይደረግበታል ያሉት ደግሞ በቢሮ የአሰሪና ሰራተኞች ዘርፍ የሙያ ደህንነትና ጤንነት ቡድን መሪ አቶ ገረሞ ትእዛዙ ናቸው። በአሰሪና ሰራተኛ መካከል የሚገኙ አለመግባባቶችን ለመፍታት ከአሰሪዎች ምን ይጠበቃል፣ ከሰራተኞች ምን ይጠበቃል፣ የሰራተኞች ግዴታ፣ የአሰሪዎች መብት በተመለከተ የሚደረግ ቁጥጥር እና ምርትና ምርታማነት ለማሳደግ ምክንያቱም የሌበሩን ወይም የሰራተኛውን ሁኔታ ሳና መብት ሳናስከብር ኢኮኖሚ ማምጣት ስለማንችል ከስራ ውል ጋር ተየዞ አንድ ድርጅት ሰራተኛ ሲቀጥር ስራ ውሉ መኖሩ የስራ ሰዓት በቀማን የደሞዝ በስራ ሰዓትና በስራ ቀም መሰጠቱን ምክንያቱም ፍድሪ መንግስት ያወጣቸውን እንትኖች የሰራተኞች ምርትን ማስጠበቅ እድሜያቸው ከ14 ዓመት በታቸውን ህጻናትን መቅጠርም ሆነ በስራ ላይ ማሰማራት በህግ የሚያስጠይቅ ከመሆኑን ባሻገር የድርጅቱ ምርቶች በዓለም አቀፍ ገበያ ተቀባይነት እንዳያገኙ ምክንያት ሊሆን እንደሚችል ነው አቶ ገረሙ ያስጠነቀቁት። ለወጣት ሰራተኞች የተከለከሉ ስራ፣ ለሴቶች የተከለከሉ ስራዎችን ቁጥጥር ማድረግ እሱ ነው መሰረታዊ የምንለው። የማደነጥ ጤንነት ቁጥጥር የምንለው ደግሞ የማደን በድርጅቱ ውስጥ የማደነጥ ጤንነት ኦፊሰር መኖሩ የማደነጥ ተከታታይ ኮሚቴ መቋቋሙ፣ በአጠቃላይ ምንድን ነው የሚደረገው ቁጥጥር የሰራተኛው ደህንነት ደህንነትና ጤንነት በመጠበቅ አማራጭ ዘጋ ለመፍጠር የሚደረግ ቁጥጥር ነው ማለት ነው። እና እዛ ላይም ይህ ድርጅቶች ለውጭ ሀገር የሚያቀርቡት ምርት ይኖራል። አሁን ፎቶ ተነስተው ለሚልኩ ቢላክ ምርታቸው ከደረሰ በኋላ የሚመለሱበት ሁኔታ ስላለ ከአስራ አራት ዓመት በታቸው የሆኑ ህጻናት በድርጅት መቀጠር እንደሌለባቸውና ያን ቁጥጥር የምናደርገው ማለት ነው። የክልሉ አሰሪና ሰራተኞች ዘርፍ አማካሪ ቦርድ አባልና የግሉ ጤና ተቋማት አሰሪዎች ማህበር ተወካይ አቶ ታምሩ ኢማን በበኩላቸው በሰራተኞችና ህጻናት ላይ የሚደርሱ የጉልበት ብዝበዛና ሌሎች ተዛማ ችግሮችን ለመቅረፍ ቦርዱ በትጋት የምሰራ ይሆናል ብለዋል። በክልላችን ውስጥ ያለውን የሰራተኛ የአሰሪዎች የሰራተኛ ያለ ዕድሜ የሚሰሩትን የሰራተኛ ብዝበዛ፣ ሌሎች የሰራተኞች ችግሮችን በጋራ እያየን ያማክላል ብሎ ነው የሚጠበቀው። በተሻለ ነገር ለክልላችን የመጣ ነው ብዬ ነው የወሰድኩ ያለው።